ሰላም ለእናንተ ይሁን። በዓለም ዙሪያ የምትገኙ ቅዱሳን በሙሉ ጌታ የተመሰገነውን እንደምንቆያችሁ፣ እግዚአብሔር ይመስገን ከእናንተ ጋር። ዛሬ ዘዳግም ምዕራፍ 31 ከቁጥር 8 ላይ አብረን የእግዚአብሔርን ቃል እናየዋለን። በዘዳግም ምዕራፍ 31 ከቁጥር ስምንት ላይ እንዲህ የሚል ቃል ተጽፎ እናገኘዋለን። በፊትህም የሚሄድ እርሱ እግዚአብሔር ነው፣ ከአንተ ጋር ይሆናል አይተውም አይጥልም፣ አትፍራት ደንግጥ ይላል። ይህን ቃል ሙሴ ለኢያሱ ያለበት ዋና ምክንያት ሙሴ የእስራኤልን ሕዝብ ወደ ከናን ለማሻገር ጉዞ ላይ ያለ ሙሴን ያስቸገሩ እነዚህ ሰላሳ አንድ ነገስታት አሉ። ከት ገርገስ፣ ሙአብ፣ አሞን፣ አፈርሰክ፣ ፊልስጤም፣ ባብሎን፣ ገት፣ አቃሮን እነዚህ ፊልስጤማውያን እነዚያ የተለያዩ የእስራኤል ህዝብ ጠላት እያንዳንዳቸው አሉ። እነዚያን ፈርተ፣ አገልግሎትን እንዳታቆም፣ ከጥን ፈርተ፣ ገርገስን ፈርተ፣ ሞአብን ፈርተ፣ አሞኒን ፈርተ፣ አፈርሰክን ፈርተ፣ ፊልስጤምን ፈርተ፣ ባቢሎንን ፈርተ፣ ግብፅን ፈርተ፣ ኤዶሚን ፈርተ፣ ሚኡንን ፈርተ፣ የእግዚአብሔርን አገልግሎት አታቁም። እግዚአብሔር ካንተ ጋር ይሆናል። አይጥልም አይውተውም፣ አለ። ለምን እነዚህ ነገስታት አስፈሪዎች ናቸው፣ ጦረኞች ናቸው፣ ሀያላን ናቸው። ግን የእግዚአብሔር ሰው ሙሴ ለኢያሱ እነዚያን ተዋቸው አለ፣ እነዚያን ተዋቸው አለ። እግዚአብሔር ከአንተ ጋር ይሆናል አለ። ወንድም እግዚአብሔር ከአንተ ጋር ካለ የሚያስፈራህ ነገር ምንም የለም። ዛሬም አንተም አትፍራ። ሰይጣን፣ ሉስፈረ፣ ሳጣን፣ ኤልዛቤል፣ ሟርት፣ ድግሚ፣ ዛር፣ ጥንቆላ፣ አስማትና አውሊያ፣ ጨለ ውቃቢና ክፉ መናፍስት ሊገኝ ይችላል። በዙሪያችን እንዳንበሳ እኖ ከበው ያገሳል። ስለሱ ተው። የሰይጣን ጥርቅምና ክምችት ሁሉ የናዝሬቱን ኢየሱስ ክርስቶስን ስም ስትጠራ ብቻ ካንተ ይሸሻል። ሰይጣን ስልጣን የለው። የሚያጓራ ሰይጣን ከግራህ ከቀኝ ሁሉ በግራህ በቀኝም ሁሉ የሚጮህ ሰይጣን የሚያጓራ የሚከተል ሰይጣን የእግዚአብሔርን ልጅ የኢየሱስ ክርስቶስን ስም ሲጠራ ብቻ ድምጥ ማጡ ይጥፋል። ስለዚህ ዛሬም እናንተ የእግዚአብሔር ቤት አገልጋዮች ቅዱሳን በሙሉ አገልግሉ። ፈተና አለ፣ ችግር አለ፣ ረሃብ አለ፣ ስደት አለ፣ ጉስቁልና አለ፣ ድህነት አለ። ግን በዚያ መካከል በወጀብና በአውሎ ነፋስ መካከል መንገድ አለው ያለው እግዚአብሔር እኛን በዛ በወጀብና በአውሎ ነፋስ መካከል አልፈው ይረዳናል ያግዘናል። ስለዚህ እናንተ የእግዚአብሔር ሕዝብ ሆይ አትፍሩ፣ አደንግጡ። እግዚአብሔር ከኛ ጋር ነው። እግዚአብሔር ካንተ ጋር ይሆናል አለ። ከእግዚአብሔር የሚበልጥ በሰማይም ይሁን በምድርም አራዊትም ሰራዊትም የለም። የምናመልከው ኢየሱስ ክርስቶስ ከማንም ይበልጣል። ከመንግስታትም ከነገስታትም ከኃያላንም ይበልጣል። ወንድሜ አንተም አትፍራ። እርሱ በፊት ከሄደ ማን ነው የሚቋቋመው? ማንም እንዳይቋቋመው። እግዚአብሔር ምንድን ነው? ራሱ የሚያደቅ መዶሻ ነው፣ የሚቆርጥ ሰይፍ ነው፣ የሚባላ እሳት ነው። እሳትን የሚችል ፍጥረት በምድር ላይ የለም ወገኔ። ስለዚህ እግዚአብሔር ራሱ እሳት ነው። ለሙሴም አለ፣ ሙሴ ራሱ ሲያገልግል፣ ለሙሴ አለ፣ ሲመን በፊቲ አውጃለሁ አለ። እርሱ የራሱን ስም በፊቱ ካወጀ ታዲያ ማነው በፊቱ የሚወጣው? ዛሬ ብዙዎቻችን ፈርተን ወደ ቤት እየተመለስን ነው። ለምን እንመለሳለን? አትመለስ ወደ ቤት። አዎ የተጠራህለትን አላማይን ወቅ አላማይን አትሳት። ወገ ሊኖር ይችላል ችግር ሊኖር ይችላል መከራና ጭንቅ ተራብና ሲደስጎስቅልና በሽታም ሊኖር ይችላል። ስለዚህ ያንን ሁሉ ይችላል የተጠራህለትን ዓላማ መወጣት አለብህ። ሐዋርያው ጳውሎስ የእግዚአብሔር ሰው ሞትን እንኳ እንደማይረባ ከንቱ ነገር አድርገ ቆጥሮ ያለው አለ። ስለዚህ አንተም የእግዚአብሔር ሰው ሆይ ያንን ማይረባ ከንቱ ነገርን አንተም ደግሞ ዝም ብለህ እንደ ሐዋርያው ጳውሎስ ሞትን ቢሆን፣ ችግርን ቢሆን፣ ርዛትም ቢሆን እንደማይረባ ከንቱ ነገር ቁጠር። ለሰይጣን ፈንታ አትስጥ። አንተም አትፍራ አንተ ማትደነግጥ ከኢያሱ ጋር የነበረው እግዚአብሔር ከሙሴ ጋር የነበረው እግዚአብሔር ዛሬም ከአንተ ጋር አለ። ወንድሜ በርታ፣ ጽና። ማንም ናቸውን አትፍራ፣ ሐላፊውን አትፍራ፣ አግዳሚውን አትፍራ። ስማ፣ ዓለማት ክፍት ናቸው፣ ዞረን እናገለግላለን። ወደ ዓለም ሁሉ ሂዱ ብሎናል። ሂዱ እያልተባልነው ዓለም የለም፣ ክፍት ነው። ዊ ሃቭ አን ኦፕን ዶር። ስለዚህ የተከፈተ በር አለን ክርስቶስ ራሱ ከብቶልናል። ወደ ዓለም ሁሉ አለ። ምስራቁ ዓለም፣ ምዕራቡ ዓለም፣ ሰሜኑ ዓለም፣ ደቡቡ ዓለም፣ መካከለኛው ዓለም፣ ወደ ዓለም ሁሉ አለ። አንዳንድ ዓለማት አስቸጋሪ ናቸውን አትሂዱ አላለም። ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ስበኩ ያለው ስለዚህ። ዛሬ ሰው ወንጌልን አይደለም ወንጀልን ነው እየሰበከ ያለው። ወንጌልን ለፍጥረታ ስበኩ ነው የተባለ ነው፣ ግን ዛሬ ሰው ለሰው እየሰበከ ያለው ወንጀልን ነው። ስለዚህ ወገኖች፣ እባካችሁ ወንጀልን ከምድር ዙሪያ የምናጠፋው ወንጌልን በመስበክ ነው። ያለ ወንጌል ወንጀል ለዘላለም አይቆምም። ወንጀልን ከምድረ ገጽ ለማጥፋት አንደኛ እርምጃ ወንጌልን ለፍጥረታት በሙሉ መስበክ ነው። ብዙዎች ወንጀልን በሰለጠኑ ኃይል በተለያዩ በሰለጠኑ ሙያተኞች ወይም ኃይሎች ለማቆም እንጥራለን ይላሉ አይቆምም ወንጀልን የሚያቆመው ወንጌልን መስበክ ነው አለ ወንጌል ወንጀል አይቆምም ለምን ክርስቶስ ኢየሱስን ምንድን ነው ነቢዩ ኢሳይያስ ያለው የሰላም አለቃ አለ ትንቢተ ኢሳይያስ ምዕራፍ ዘጠኝ ላይ ከቁጥር አንድ ጨምረን ወደ ታች ስናየው ድንቅ መካሪ፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ዘ ፒስ ኦፍ ፕሪንስ ፒስ ብቻ አይደለም፣ ዘ ፒስ ኦፍ ፕሪንስ የሰላም አለቃ ነው የተባለው ምድርቱ ወይም ዓለማት በሙሉ ወንጀልን የሚያቆመው የሰላም አለቃ ክርስቶስ ኢየሱስን የእግዚአብሔርን ልጅ ተቀብለው የህይወታቸው ነብሳቸው መዳኛ አድርገው ሲቀበሉ ብቻ ነው። ስለዚህ ወገኖች እንውጣ፣ እንስበክ። አትፍራ፣ አትደነግጥ፣ ወደ ኋላ አታፈገፍግ። ስለዚህ ሞት አይቀረ ነው። ሞት አይቀረ ነው። ስለዚህ ለእግዚአብሔር ክብር እንኖር። የእግዚአብሔርን ልጅ ክርስቶስ ኢየሱስን በምድርቱ ላይ ዞረን እንስበካው። ወንጀልን ከምድረ ገጽ ለማጥፋት ወንጌልን ይዘን እንውጣ። እነሆ ለምድርቱ አስፈላጊ ዛሬ ማንም አይደለም። ምንም አይነት ነገር አይደለም። የሚያስፈልገው ትልቁ ነገር ወንጌል ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ ዛሬም፣ ነገም ለዘላለም ያድናል። ያንን የሚያድነውን የእግዚአብሔር ልጅ ኢየሱስ ክርስቶስን ይዘን እንሆ ወደ ዓለም ሁሉ እንጓዝ። በሰማነው ቃል ጌታ ይባርከን። ሰላምና ጤና ይስጣችሁ። በሰላም ይዘሩ። ቻው